ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ይህ ንስር የህግ ሚዲያ ነው። ንስር የህግ ሚዲያ በተለያዩ ጉዳዮች ማብራሪያ የሚሰጥበት ፕሮግራማችን ነው። በዛሬው ዕለት ከንግድ ውድድርና ሸማቾች ጥበቃ አዋጅ 8136 መሰረት አንድ ጉዳይ ላይ ማብራሪያ ለመስጠት ነው የቀረው። አብሬያችን ቆየው። መልካም ምክሪያ ላይ ጠበቃና የህግ አማካሪ በመጀመሪያ ደረጃ አዋጁ ምንን ዓላማ መሰረት አድርጎ ነው የተነሳ በሚሉ ጉዳዮች ላይ ማብራሪያ ለመስጠት ያክል፣ አዋጁ ዋና ዓላማ ያደረገው ከጸረ ንግድ ውድድርና ተገቢ ካልሆነ የገበያ ተግባራት አንጻር ጥበቃ ለማድረግ እንዲሁም የሸማቾችን ከሚያሳስት ጉዳዮች ለመጠበቅ ነፃ ገበያ መችነትን ያለው ስራ ለመዘርጋትና የሸማቾችና ጤንነትና ደህንነት አደጋ ላይ የሚጥሉ የንግድ እቃዎችንና አገልግሎቶችን ለመቅጣት እንዲሁም ደግሞ ቃዎችን ጤናማ ጤናማና ጠቃሚ የሆኑ መሆናቸውን ማረጋገጥ አስፈላጊ በመሆኑ እንዲሁም ለተጠቃሚው ላወጣው ዋጋ ተመጣጣኝ የሆነ አገልግሎት ወይም እቃ ማቅረብን መሰረት ያደረገ ስርዓት ለመዘርጋት በሚል ዋና ዋና ዓላማዎችን መሰረት አድርጎ የታወጀ አዋጅ ነው። ከዚህ በመቀጠል እንግዲህ አዋጁ እነዚህን ዓላማዎች መሰረት አድርጓል ካልነ ወደ ዋናው ጉዳይ ዛሬ ላቀርብላችሁ የፈለኩት የሸማቾች አዋጅ የሸማቾች ምን መብትና ጥቅም ይሰጣል የሚለውን መሰረት ያደረገ ነው። እንግዲህ ሸማች ማለት ምን ማለት ነው የሚለው አዋጁ አንቀጽ ሁለት ምስት ቁጥር አራት ላይ ለማምረስ ሥራ ይሆን ወይም መልሶ ለመሸጥ ሳይሆን ዋጋውን ራሱ ወይም በሌላ ሰው የሚከፈልለትና ለቤተሰብ ወይም ለራሱ ፍጆታ የሚሸምት የሚገዛ ተፈጥሮን ሰው ነው። እንደዛ የሚለው ከዚህ አንጻር አዋጁ የሸማቾች ምን ምን መብት አላቸው የሚለውን ባጭሩ ለማየት ያክል በአዋጁ አንቀጽ 14 ስር ተደንግገው ይገኛሉ። አንደኛ ነገር ስለሚገዛው እቃ በቂ በቂና ትክክለኛ መረጃ ስለ ጥራቱ የማወቅ መብት አለው። ከዛም በተጨማሪ ደግሞ የሚገዛውን እቃ ወይም አገልግሎት አማርጦ የመግዛት መብት አለው። ከዚህ በተጨማሪ ደግሞ ጥራቱን ወይም ደግሞ የእቃውን አይነት ወይም አገልግሎቱን አማርጦ መግዛቱ ወይም ደግሞ በማየቱ ተገዶ ሊገዛ ወይም ደግሞ ግድ በግዳጅ እንዲገዛ አለመደረግ መብት አለው። እንዲሁም ደግሞ በአስተን በሻጭ ወይም በነጋዴ በአክብሮትና ትህትና በተሞላው መንገድ የመስተናገድ መብት አለው። ይሄ እንግዲህ በተለያዩ መንገድ የመገደድ ስድብ፣ ዛቻና የመደረግ ሁኔታዎችን እንዳይደረጉበት የማድረግ ነው። ከዚሁ በተጨማሪ ደግሞ የንግድ እቃውን ወይም አገልግሎቱን በመግዛቱ ለሚደርስበት ጉዳት በአምራችነት በችርቻሮ ሻጭነት ወይም ደግሞ በአስመጭነት እንዲሁም ከዚህ ጋር በተያያዘ በምርቱ ወይም በቃ አቅርቦት ዙሪያ ተያያዥነት ያላቸው ግለሰቦች ላቀረቡት ወይም ላደረሱበት ጉዳት በተናጠልም ሆነ በአንድነት ካሳ የሚጠይቅበት ስርዓት ነው። መብት አለው ማለት ነው ይህንን የመጠየቅ። ይህንን ካልን እነዚህ መብቶች አንድ ሸማች እነዚህ መብቶች አሉት ካልን የሚገዛው እቃ ወይም አገልግሎት ሁለት ቢገኝበት ምን ማድረግ ይችላል? የሚሉ አንድ ሁለት ነጥቦችን እናንሳለን። እንግዲህ በአዋጁ መሰረት በሚኒስቴር ደረጃ ይሄንን ቅሬታ የሚከተታል የሚሰማ ተቋም የሚደራጅ ይሆናል። ስለዚህ ማንኛውም ሰው ለገዛው ወይም ለተጠቀመው አገልግሎት ጉድለት ካለበት ለሚኒስትሩ የማመልከት መብት አለው። ከዛ ባለፈ ግን ሁለት መሰረታዊ መብቶች አሉት። አንደኛቹ በሌሎች እንግዲህ በውል ድንጋጌ የሚሆን በሌላ ሕግ የተሻለ መብት የሚሰጡ ድንጋጌዎች እንደተጠበቁ ነው ጉድለት ያለበት እቃ በሚሆን ጊዜ እቃው ራሱ እንዲለወጥለት ወይም ደግሞ እንዲመለስ ዋጋው ራሱ የገዛበት ዋጋ እንዲመለስለት የማድረግ እንዲሁም በሁለተኛ ደረጃ ደግሞ ጉድለት ያለበት አገልግሎቱ ከሆነ ያንን አገልግሎት ያለምንም ተጨማሪ ክፍያ በራሱ አገልግሎቱን ድጋሚ የማግኘት ይህንን ደግሞ የማይቻል ከሆነ ደግሞ ለአገልግሎቱ የከፈለው ዋጋ እንዲመለስለት የማድረግ መብት አለው። ይህንንም ግዢ በፈጸመ በ15 ቀን ውስጥ ለሻጭ በማሳወቅ እነዚህን መብቶች ተግባራዊ ማድረግ ይችላል ማለት ነው። እንዲሁም ከዚህ በተጨማሪ እንግዲህ ቅድምም ከላይ እንደጠቀስነው እንደደረሰበት ጉዳትም ካሳ የመጠየቅ መብቱ እንደተጠበቀ ነው ማለት ነው። እነዚህ አይነት እነዚህን መብቶች በአንድ ሸማች በአዋጁ የተሰጡትን መብቶች ቀሪ ለማድረግ ከነጋዴ ወይም ከሻጭ ጋር የሚያደርገው ማንኛውም አይነት ውል ስምምነት በአዋጁ መሰረት ተቀባይነት የለውም ማለት ነው። ይሄንን ካየን እንግዲህ ከዚህ በተጨማሪ የነጋዴዎች ግዴታዎችስ ምንድን ናቸው? አዋጁ እራሱን ችሎ የሸማቾችን መብት ካስቀመጠ በኋላ ነጋዴዎችስ ምን ግዴታ አለባቸው የሚለው ከአንቀጽ 15 ጀምሮ እስከ 16፣ 17 ድረስ ያለው ድንጋጌ የነጋዴዎችን ግዴታ ያስቀምጣል። ከዛ በፊት ነጋዴ ማለት ምን ማለት ነው የሚለውን እንግዲህ ከንግድ ሕጉ አዲሱ አዋጅ ጋር አንፃር ማየት እንችላለን ነጋዴ ማለት ስራው አድርጎ መተዳደሪያው አድርጎ ጥቅም ለማግኘት ሲል በአንቀጽ አምስት በንግድ ህጉ አንቀጽ አምስት ስር የተዘረዘሩ ስራዎችን የሚሰራ ማለት ነው። አንድን የንግድ ቤቱ ላይ የሚሸጠውን እቃ ወይም የሚሰጠውን አገልግሎት ምን ምን መስፈርቶችን እንደያዘ እና ምን ያክል ዋጋ እንደሚያስወጣ እንደ ለተጠቃሚው ምን ያክል ዋጋ መክፈል እንዳለበት በዝርዝር ለጥፎ ማስቀመጥ መቻል አለበት። ይሄ ክፍያ ወይ የሚያገልግሉት ዋጋ የታክስ እና ሌሎች ህጋዊ ክፍያዎችን ጭምር ያካተተ መሆን መቻል አለበት። ከዛ በተጨማሪ እነዚህ መግለጫዎች እነዚህ መግለጫዎች ምን ምን መያዝ አለባቸው የሚለውን ስናይ፣ አንደኛ የዕቃውን ስም ምን አይነት ቃለው ወይስ ምን አይነት አገልግሎት ነው፣ የተሰራበት ወይም የመጣበት ሀገር፣ የጥራት ደረጃውን፣ የተሰራበትን ዝርዝር ከምን ተመረተ፣ እንዴት ተመረተ የሚሉትም ዝርዝር መረጃዎችን የያዘ ያጠቃቀም ዝርዝር ሊሆንም እንዲሁም ቅም ላይ ሲሆን ምን ምን አይነት ጥንቃቄዎች መደረግ አለባቸው፣ የሚሎችን እንዲሁም የአምራች አሻጊና አስመጪ ስም አድራሻ፣ ያገልግሎት ዘመኑ የሚያበቃበት ዘመኑን እንዲሁም ሌላ በተጨማሪነት በኢትዮጵያ ደረጃዎች ማሟያ መሆኑን መስፈርቶችን በሚያወጣቸው ማስታወቂያዎች መሰረት እነዚህን መያዝ መቻል አለበት ማለት ነው። ከዚህ በተጨማሪ አንድ ነጋዴ እቃዎቹን በሚሸጥ ሰዓት ማስታወቂያ ስራዎችን ይሰራል። የሚያቀርባቸውን ምርቶች አይነቶችና ለምን ዓላማ እንደሚውሉ የሚያቀርባቸው ማስታወቂያዎች አሉ። እነዚህ ማስታወቂያዎች ከአዋጁ አንፃር ምንን መሰረት ማድረግ መቻል አለባቸው? ማለትም እነዚህ ማስታወቂያዎች ሀሰተኛ ወይም ደግሞ ተጠቃሚውን የሚያሳስቱ መሆን የለባቸውም። በተለየ ሁኔታ ግን የሚከተሉትን ነጥቦች ግን አሳሳች በሆነ ወይም ደግሞ ሸማቹን ሊያሳስት በሚችል መንገድ መቅረብ እንደሌለባቸው በአንቀጽ 19 ስር ተደንግገው ይገኛሉ። ከዚህ በመቀጠል አንድ ነጋዴ እቃዎቹን በሚሸጥ ሰዓት ይህን የሚያስተዋውቅ እንደ ማስታወቂያ የሚያቀርባቸውን መግለጫዎች መሰረት ማድረግ ያለባቸው ወይም ሸማቹን እንዳያሳስቱ ወይም አሳሳች መሆን የሌለባቸው መሆኑ አዋጁ በአንቀጽ 19 ስር ደንግጎ ይገኛል። ስለሆነም አንድ ነጋዴ ማስታወቂያ የሚያቀርባቸውን ምርቶች ወይም አገልግሎቶች ለመሸጥ ወይም ለማቅረብ በሚያስተዋውቅበት ሰዓት ማስታወቂያ በሚያስነግርበት ሰዓት በፍጹም ሊያደርጋቸው የማይገቡና የተከለከሉ ይህም ማለት ምንድን ነው? ለተጠቃሚዎቹ አሳሳች መሆን የለባቸውም። ሀሰተኛ መሆን የለባቸውም። ስለዚህ ሊያደርጋቸው የማይገቡ አንደኛው፣ የዕቃው ባህሪ ወይም ውህድና ብዛቱን መሰረት ያደረገ አንድ ዕቃ ምን አይነት ባህሪ ያለው ከምን ከምን የተሰራ ነው፣ ምን ምን ውህዶች አሉት የሚለውን በሚያስተዋውቅበት ሰዓት ሐሰተኛ መሆን የለበትም። ወይም ደግሞ ለሌሎች ለተጠቃሚው አሳሳች መሆን መቻል የለበትም። ይህ ማለት አንድን ዕቃ ሲያስተዋውቅ ግነት ሊያደርግበት አይገባም። ትክክለኛውንና በአግባቡ አገልግሎት ሊሰጥ በሚችለው ድረስ ማስተዋወቅ መቻል አለበት። ሁለተኛው ደግሞ የእቃው ምንጭ፣ ክብደቱ፣ መጠኑ እንዲሁም የአመራረት ዘዴዎችን በግልጽና ሊያሳስት በማይችል መንገድ ማቅረብ መቻል አለበት። እንዲሁም የተመረተበት ጊዜ፣ የአገልግሎት ጊዜው የሚያበቃበት ጊዜ ኤክስፓየር ዴት የሚባለው በአብዛኛው በእንግሊዘኛ ቋንቋ፣ እነዚህንም አጠቃቀም ዘዴዎቹን እንዲሁም የእቃውን አምራች ወይም ደግሞ አገልግሎት አቅራቢውን ድርጅትም ሊሆን ይችላል፣ ግለሰብም ሊሆን ይችላል። እነዚህን ሊያሳስትና ሚስሊድ አድርጎ ተጠቃሚዎችን ሊጎዳ ወደሚችል አይነቱ ማስታወቂያ ማድረግ የለበትም። ከዚህ በተጨማሪ የእቃው ወይም የአገልግሎቱ ግዢ ሁኔታ የሚሰጠው አገልግሎት እንዲሁም ደግሞ ለእቃው አገልግሎት ሸማቹ ወይም ተጠቃሚው በሚገዛበት ጊዜ የሚሰጥ ዋስትና በግልጽና ሌሎቹን ሚስሊድ አድርጎ በኋላ ላይ የማይሆን አይነት ነገር ሊከት የማይችል መሆን መቻል አለበት። የጥራት ምልክቶች እንዲሁም የንግድ ምልክቶችና አርማውን መሰረት ያደረገ የሚሰጡ ማስታወቂያዎች አሳሳች መሆን መቻል የለባቸውም። አገልግሎቱን በመጠቀም ሸማቹ ወይም ተጠቃሚው ሊያገኝ የሚችለው ለውጥ ባልተጋነነ ሁኔታና ሁሉንም ሊያስማማ በሚችል መግለጽ መቻል አለበት። ማስታወቂያው በእርግጥ በእኛ ሀገር በተለመደ ለሸማቾችም ለምንም የሚገዛ በሚል በግነት የሚቀርቡ ነገሮች አዋጁ የሚከለክል ነው ማለት ነው። እንግዲህ በዛሬው ዕለት እነዚህን ሁኔታዎች ለማየት ነው የሞከርነው። እንግዲህ ቀጣይ ይህንን እነዚህን መብቶች እና ግዴታዎች መጣስ ምን ምን ቅጣት አለው፣ ምን ያስከትላል የሚሉ የተከለከሉ ተግባራት እንዲሁም የሚወሰዱ አስተዳደራዊ እና ሌሎች እርምጃዎችን በዝርዝር የምናይ ይሆናል። እንዲሁም ደግሞ ይህንን አዋጅ ለማስፈጸም የሚመለከታቸው አካላት የመክሰስ እና የዳኝነት ስልጣኑ ምን ይመስላል የሚለውን በቀጣይ ክፍል የምናይ ይሆናል። አመሰግናለሁ። እንግዲህ ይሄን ሲሬገ ሚዲያ ነው ጉዳይ ላይ የምሰጣቸው ማብራሪያዎች ቻናላችን ሰብስክራይብ እና ላይክ በማድረግ የጉዳያችን የሚዲያችን አካል ልትሆኑ እንጠይቃለን። አመሰግናለሁ።